ይነግሯት ነበረ የሆነ ቦታ ይደርሳል። ልጅ አትጨነቅ፣ ተተንብዮልሃል በትንቢት ትልቅ ደረጃ ትደርሳለህ ተብሎ እናቴ ማመሰግናት እና ሰው በትንጀራ እያጋገረች ምናምን በወገባ አዝላ ነበረች አሳደገችኝ። ከዛ በኋላ ግን ሰርተ ትልቅ ያልከው ስንት ብር ነው ያገኘኸው? ብዙ መስዋዕት ከፍለዋል አዲስ አበባ ላይ ብዙ መስዋዕት ነው እኔም ነበርኩኝ በጣም ታጊ ልጆች አሉ ፎሊስ ሁላ ነበር ወይ አይኑ የሆነ ነገር አልተደረገም ወይ የሆነ ቋሚ ነገር ገንዘብ ያለው ካደገ በኋላ እኔ ይሞታለሁ ትላለች እሱ ስለዚህ ጳውሎስ መጀመሪያ የሆነ ጥሩ ገንዘብ ሲያገኝ ቀድሚያ ለእናቱ ነው የሆነ ነገር ማድረግ የሚፈልግ ወሰድከው ወደ አሁንም ብሩ ለእናት ባንክ ቤት አስገባህላት ነው ቤትና ማሳ ጎበዝ። በብሩ አሁን የጀመርኩት ድራማ አለ። የሆነ ነገር እንደውም ቀይሬ የሆነ ነገር በቃ አስፈሪ ይሁን በቃ ውይ በጣም ይሄ ምንድን ነው ነገሩ? እስከሚሉ ድረስ የሆነ ነገር አስቤ ገና ድጋሜ ያንን ነገር ማንሳት አለብኝ ብዬ ለራስ አስቤ በቃ ትዘጋጃለህ። ለፊልም ምን ያህል ወጪ ታደርጋላችሁ? ምን ምንድን ነው የምትጠቀመው? ምን ያህል ጊዜ ይፈጅብሃል? በወጪ ደረጃ ስንት ብር ታወጣለህ? እንግዲህ ለመስራት ምናምን ከበባን እንግዲህ ባንቲ አንድ ሰዓት ወይ ሁለት ሰዓት ብዛን ሰዓት አያልቅም። በጣም ከባድ ነበረ እና ቀረጻው ምናምን በቃ በጣም ከባድ ስለሆነ በቃ እንዲህ ሲቀርጽ በጣም ደምዘዝ ይላል። እንዲህ ሲቀርጽ ወይ ፀሐይ ይታያል። በጣም ከባድ ነበረ ቦታውን ለመምረጥ። አሁን ራሱ ድራማ ምትሰራ ነው ትመስላ። አክቲንጉ ይመጣል። አክቲንጉ እንዲህ እንዲህ ስትል፣ ስለዚህ ደንገዝገዝ ሲል ነው የሚመችል። የምትጠቀመው የፀሐይ ብርሃን ነው። አዎ አዎ ትንሽ ደም መነሲል ሊጠቅምሃል አንተ ናቹራል ላይት የሚል ደግሞ ስልክ መሲ የሚጠቀመው ሲታይ እንደም የተሻለ ነው። እዛ ቲክታክ ላይ የምትጠቀመው እጅ ስልክ ነው ሳምሰንግ ኤምሲ ስልኮች ውስጥ አንደኛው የምትጠቀመውና እሷንም እንግዲህ አካጠምልኝ በጣም መወዳት ልጅ ናት የገዛችልኝ በጣም አመሰግናለሁ። መወዳት ስትል በጣም በጣም እንደው እንትን ነበረ ቲክታክ ላይ ላይቤ ምናምን አሁን በቅርቡ ናት ያገዛችልኝ በጣም የምትረዳኝ። መታ አይዞ ጳውሎስ እኔ ያለው ትላለች። እዛው ያላችሁበት መታ ነው? ከኢትዮጵያ ውጭ ናት ናት ነው እኔ ያለው አይዞ ምናምን ትልኛ። በጣም ትረዳለች። በቃ ሁሉም ነገር በሷ ወጭነት ይኖራለው ካልኩት። ልክ ነው፣ ታኖርሃለች። በጣም እናትንም ትይዛለች ማንን መጠበቀን በቀን ውስጥ ነው ግብት ምሰጠኝ እና ያን ገንዘብ እቀይረዋለሁ እና እንዴት ትቀይረዋለ? አሁን አንተ ያለኸው እዛ አካባቢ እድሉ አለ የመቀየር የለኝም ግንስ ማምነው ሰው አለ እና እንደሱ ይልክለታል እሱ ወደ አሁን ገንዘቡ ነው ይልክልኛል በዛን ሰዓት የሆን ነገር አደርጋለሁ። አጋጣሚ የሆነ ስልክ ነበረችኝ አንዷ ተሰበረች እና በእሷ ምክንያት ነበረች የተሰበረች ይቺ ስልክ እና ስክሪኑና ምናምን ተሰበረችና ከዛም ብዬ ተሰበረ እኮ ያ ስልኩ ምናምን አልኳት፣ እና ተሰበረ አንቺ ምክንያት እኮ ተሰበረ። ምን አወል ባኪ ዝም በለ እኔ ስልክ እገዛልሃለሁ አለችኝ። እኔ እንደ ቀር ነበረች ያለች መስሎኝ ነበር። ግን ከሳምንቱ አለ ላከችኝ፣ የስልክ ብር እና ስልክ እንታይነት ስልክ ግዛ እና ነገረች። ከዛ ምንም ስልኩን ገዛው ነው፣ ከአዲስ አበባ ገዛው፣ ወደ ሀገር ገባ ያኔ መጣህ ጊዜን ነው ወይስ በድጋሚ መታ፣ ሁለተኛ ጊዜ ሷ ብር ልካልኝ ሄዲ የሀገሩ ምናምን አየት አየት አርገ ወደ ሀገር ሄድ ምናምን ብለበዚ አጋጣሚ ነበረ ተሰበረው። ልታመሰግናት ትፈልጋለህ? በጣም ነው የማመሰግናት። የምርን የገንዘብ ምን እንደሆነች አሳይታኛለች። በጣም ነው ማመሰግናት እና ብትጣላኝ ምንም ብትሆን በሰቅ ማለት እግዚአብሔርን እግዚአብሔር ሁሉም ክረሱ ገን ይሁን እግዚአብሔር ሁሉም የሚጠብቃት እሷን። በጣም በጣም በቃ በጣም ብዙ ነገር ነው ይሄን ያደረገችልኝ፣ አያልቅም እሷ ያደረገችልኝ። እና ብዙ ሰዎች እሷን ሳወሩ ደስ አይለኝም፣ እንደዚህ እሷን ቋሽሹ ምናምን። በስም መጥቀስ እንችላለን የምናውቃት ሰው ነች ነው አይፈቅም በሚስርበሽፍን አሁን ላይ በመጠናቀቅ ላይ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት ካሳንችስ ከኦራይል አደባባይ ከፍ ብሎ የብዙዎችን ትኩረት እየሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ ጂ ፕላስ 23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ አንድ እስከ ባለ ሶስት የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሱን ያድሳሉ። ባለ አራት ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው በመሀል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካዛንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ ሰባ በመቶ ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሎ አድርጎ በ0955971111 በ0955 981111 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ በማኮነን ሪል ስቴት። እንግዲህ ከደገፈችህ ካገዘችህ ሴት በተጨማሪ እናትህ በአንተ የህይወት ውጣውረድ ውስጥ የነበራት ድርሻ ምን እንደሚመስል በዛውም አንስተ እናትንም የምታመሰግን ከሆነ እናት የማመሰግናት ሳመኝ እኔ ትንሽ ነበርኩት፣ እና ሰው ቤት እንጀራ እያጋገረች ምናምን በወገቧ አዝላ ነበረች ያሳደገችኝ። ግንስ እንደ አጋጣሚ እንደ እግዚአብሔር በጣም እንደ ሰይጣን ይሁን በሰባት ዓመት ያመመኝ ነገር ነው እንጂ ይከፋኝ ከዙ ልቅ በጣም የምትጨነቀው እሷ ነበረች ከኔ ይልቅ። ለራሷ ምን ይሆናል ይሄ ልጅ ካደገ በኋላ ምን ይውጠኛል? ትላለች ወይ አይኑ የሆነ ነገር አልተደረገም ወይ የሆነ ቋሚ ነገር ገንዘብ ያለው ካደጌ በኋላ እኔ ይሞታለሁ፣ ትላለች እሱ የራሱ በቃ ካደገ በኋላ የራሱን እስከሚያጠፋ ድረስ እኔ አልቀመጥም፣ ትላለች እንደዛ ምናምን ስትል ስትል በቃ በጣር እሷንም ከወና ደግፏትንም ደግፎ እንደዚ ሁሉ ችግር አሪፍ የዘን ደረጃ ደርሰ ከእናንተ ጋር በማብራት በጣም ደስተኛ ነኝ ማረት ስለ አባት እስካሁን አልተነሳም ብዬ ነው። የእናት ድርሻ መቼም ትልቅ ነው። አባትን አልጠቀስንም። አባትን እንግዲህ አላውቀውም። እውነት እንግዲህ ባየው ይሄ አባቴ ነው ቢሉኝም እናቴ ብትል አላምናትም። ለምን እንዲህ አንመሳሰልም? ግን አሳይታለች። በህይወት አለ ማለት ነው። ልጅህ እንደሆነ ያውቃል፣ ያውቃል እሱ እና እኔ ከእርኩት ኋላ አባቴን ምናምን ሲለኝ፣ በጣም በቃ አየውና ጣሮ ድንግርግር ይለኛል። እንግዲህ አባትነት እኔ አላውቀውም፣ እናቴ ጋ ነው ያደግኩት እና እሄዳለሁ። አባት ስሜት ምን እንደሆን አላውቀውም። እንግዲህ እናት ገና ከልጅነት አንስቶ ነው አብዝታ ስትሳሳልህ የነበረው። ስላንተ እውቅናውና ዝናው መጣ፣ ከዛ በኋላ እንዴት ነበረ የወላጅናት አቀባበል እሳይ ልጅ እንኳን በዚህ መጠን ታወክልኝ፣ ምንድን ነበር የእሷ አስተያየት? የእሷ አስተያየት በጣም አሪፍ ነበረ። እኔ ድሮም ለእሷ የሆነ አንዳንድ ነገሮች እናገሯት ነበር። የሆነ ቦታ ይደርስሻል ልጅሽ እኔ የሆነ ትጸል ነበረች እና ይነግሯት ነበረ የሆነ ቦታ ይደርሳል ልጅሽ አትጨነቅም። ተተንብዮልሃል፣ በትንቢት ትልቅ ደረጃ ትደርሳለህ ተብሎ፣ እኔ ጋርም አንዳንድ እንዲህ በሷ ምክንያት ይሄዱ ነው መቶ ደኔጋ ምን ያገኛል? እኔ ደግሞ አልሰማም። እኔ ሃይማኖቴ ሌላ ስለሆነ፣ የሚተነብዩት እነማን ናቸው ማለት ነው? የአንተን ትልቅ ደረጃ መድረስ? በሌላ እምነት ውስጥ ያሉ። በሌላ እምነት ውስጥ ያሉት እና እንደዛ ሲሉ እኔ አላምንም ነበርኩ። አሁን ግን አመንክ? እኔ እንጃ፣ ፈጣሪ ሁን ማን ሆነ ግራ ይገባኛል። ዛንሳዝ እንደዛ ሲሉ በቃ እሷ ምናምን እንደዚህ ምናምን ስትል በቃ ፈጣሪ ያውቃል ምናምን ስትል በቃ ያን ደረጃ ይሄን ካየች ኋላ ፈጣሮ ያን ያሉት ነገሮች እውነት እየመሰሉኝ ሳይሆን አይቀሩም ትላለች። እንግዲህ እህሉ ውሃይ ከፊልምና ከዚህ አሁን እየሰራሁት ካለው የቲክቶክ ኮንተንት ጋር ነው ብለሃል። ከዚህ በኋላ አንተን የተመለከቱ ያደነቁ ሰዎች በምን ይጠብቁ? ምንድን ነው ከዚህ በኋላ ይዘ ልትቀርብ የምትችለው? በምንድን ነው ልትታወቅ ይበልጥ ልትበረታ ልትጠነክር የምትችለው? እንግዲህ ለራሴ መጀመር እኔ አንዳንድ የማስበው ለራሴ አልጨነቅምና እኔ የሆነ ደረጃ ከደረስኩት ሰው ለመርዳት ነው በጣም ፈልገው። ቅድም ስናወራ በትልልቅ ፊልሞች ላይ መተወን፣ በሀገር ቤትም በሚካሄዱ የፊልም የሽልማት ስነስርዓቶች ላይ እጩ ሆኖ የመቅረብ ሀሳብ ሁሉ አለኝ ስትለኝ ነበረና፣ አዎ ሀሳቦች አሉኝ የሆነ ቦታ ከቀረብኩት እና ሽልማት ይሆን ቢሰጥልኝ ማለት ሄሌኒ ትልቅ ነገር የሰራሁት ያሸልመኛል ብለህ ታስባለህ? አሁን የሰራው አሁን ያገኘው እውቅና እስከ ሽልማት የሚያደርሰኝ ነው ብለህ ታስባለህ? እኔ እንጃ። እንግዲህ በሰው ደረጃ ከሆነ ነው እንጂ ቅድም ግን እንደው ጉማ ዋርድ ነው ሎ እዛ ላይ እንገናኝ እያልከኝ ነበረ ሰዎች ምናምን ሲያወሩ በቃ ጎማ አሁን ጥቅምታ ሁለት አካባቢ ይካሄዳል እና እዛ ላይ እንግዲህ እንገናኛለን ነው እያልክ ያለው? ተጠርታል አልተጠራውም። እንግዲህ ፈጣሪ ያቀል። የተሰሩትን ሁሉ በቁም ነገር ነው የወሰድካቸው? አልወሰድኩም። እና እሱን አይሆንም፣ ይህንን ደረጃ አይደርስም የሚሸለሙት ያክል ያሉትን ሰዎችን ስለማቅ ይሄ ሁሉም ሰው ወዶ ነገ ደግሞ የሆነ ስሳት የሆነ ነገር ሲሰት ሲኖር ይቀንሳል፣ ነገሩ እና የማይቀንሱት ሰዎች አሉ ከነሱ ጋባቻል ይላል። በጣም ነው የሚገርመው። የማንን ካራክተር ነው የምትወጁ ከሁለቱ? ዘግይተሽ ስለሆነ የተቀላቀልሻቸው ሜላትን ነው የማርቆስ የማርቆስ ይመቸኛል። ይህን የሚለት ብዙ አድናቆች በተለይ ግነቱ እንደዛ በቃ ለመፍታት ስትታገል በጣም በቃ በጣም በጣም እንወዱትም ሰዎቹ አሏት። በጣም በቃ እኔ አንቺ አድናቂ ነኝ፣ ለእኛ ለሁላችም አርአያ ሆነሻል የሚሉ አሉ። ሰዎች ተባብረው ነው አጨብጭበው እኔ ላይ እኔ ደግሞ ደጋፎቹም አሉ ብዙዎች ሁሉም ድጋፍ ግን ትክክል አይደለም። አሁን ሁሉም የተሰራው ስለ እናንተ አይደለም ማለት አብዛኛዎቹ። እንዳልከው አንተ ወደፊት መጣር፣ ግብህ ላይ መድረስ ነው። ግን ይሄ እውቅናና ይሄ ሁሉ ፎሎወር ሲመጣ በቃ ልክ ነኝ የሚባል አራት ነጥብ ላይ መቼም አትደርስም። እሱ ላይ በደንብ ማስተዋል ያስፈልጋል። ምናልባት አልተረዱት ይሆናል። እናንተ ላይ ቪዲዮ የሰሩት በጣም ብዙ ተሰርቷል፣ አይደለም ለማየት እንደሞከርኩት በጣም ብዙ ተሰርቷል። የማስታወቂያም፣ የስላቅም፣ የቀልድም፣ የአድናቆትም ብዙ ነው የተሰራ። እንደውም በዚህ አጋጣሚ መሲ እንግዶቻችን አዲስ አበባን ያሉትን ጳውሎስና አዲስ አበባ እንደመሆናችሁ መጠን ከዚህስ በኋላ አዲስ አበባ ላይ የሆነች አይነት ሲንቀርጻችሁ ነው የምትሄዱት። እንደውም አንዳንድ አስተያየቶችን ስመለከት ነበር አዲስ አበባ ገብተናል ካላችሁ በኋላ አሃፓርት 14 እና 15 በአዲስ አበባ በሚገኙ ሲኒማ ቤቶች ልታሳዩን ነው ወይ የሚሉም አይነት አስተያየቶችን ተመልክቻለሁ። አዲስ አበባ ላይ ቆይታ እንዴት ነው? ምንድስ ታስባላችሁ? አዲስ አበባ አሪፍ ነው፣ ሁሉም ነገር አሪፍ ነው እና ፊልማችን ብንዘራም ደስ ይለኛል ገንስ እዛ የተሰራ እዛ ማለቅ አለበት፣ እዛ ማለቅ አለበት መቼቱ መቀየር የለበትም። ግን ማስታወቂያዎች ትሰራላችሁ። በዚህ አጋጣሚ ማስታወቂያ ሊያሰራችሁ የሚፈልግ ካለ አሁን በቀላሉ በእናንተ በኩል የሚተላለፍ ማስታወቂያ ሰዎች ጋር ይደርሳል ተብሎ ስለሚታሰብ እንግዲህ ማስታወቂያም ልታሰራ ልታሰራቸው የምትፈልጉ ካላችሁ ማናጀር አላችሁ። እኔ በጣም አድንቅ ያለው ይሄ በጣም አድንቅ ያለው ማናጀር አላችሁ። ስለዚህ በእሱ በኩል ማግኘት ይቻላል ይቻላል። እንዴት አሰባችሁት? ማናጀርን የባለፈው መተክ የተሸወድክበትን ወይም እዚህ የቆየህበትን ሰግተህ ነው? አዎ፣ አንደኛው እንደዞ ነገር ምናምን ያሰብኩትና አውቀዋለሁና ማናጀርን አውቀዋለሁ። ብዙ ጊዜ እኛ ጋ ብዙ ነገር ይሰራ ነበር። የተማረ ነው ደግሞ፣ የተማረ እውቀት ያለው ሰው አውቀዋለሁና፣ እሱ መጥቶ እንዲያጋጠም ሲጠይቀኝ በቃ ምን ይላሉ፣ የእኛ ሀገር ስለሆነ ልጅ ስለሆነ በቃ የሀገር ልጅነት ከምንም በላይ ነው። አዎ ልክ ነው። እንደ ልክ እንደተዋለደ የሀገሬ ልጅ የሚለው በጣም ጥብቅ ነው። ከፍለ ሀገር እና ባለፈው የሀገር ልጆች ብኖር እኮ እንዲህ አልጎዳም ነበር። አትጎዳም ነበረ፣ የሀገር ልጅ ኑርልኝ ነው። በጣም ደስ ብሎናል ስላገኘናችሁ። በተለይ ግን እንደው ባንድ ጀንበር ሊባል በሚችል ደረጃ ድንገት እውቅናው ትንሽ ትልቁ እናንተን ተመልክቶ የእይታ ቁጥር መጨመር እና ስለእናንተ መሰራቱ የፈጠረባችሁ ነገር አለ እንደው ከዛ ጀርባ ማናቸው፣ እንዴት ነው ህይወታቸው፣ አስተዳደጋቸው እስክሪን ላይ የምናየው እና እዛ ጋር ያለው ነገር እንዴት ነው በሚለው አነጋጋሪ ሆናችሁ ስለከረማችሁ ነው እንግዲህ በዚህ በሸገር ኢንፎ ፕላስ ላይ ቆይታ ልናደርግ የጋበዝናችሁ እናንተም አክብራችሁ እዚህ መታችኋል ረጅም ኪሎ ሜትሮችን አቋርጣችሁን የመጣችሁት፣ እንግዲህ ደግመን ደጋግመን እንደምንገናኝ አስባለሁ። እንግዲህ በሸገር ኢንፎ ፕላስ ሄኖክም አብሮን አለ፣ ለአብሮነቱ እንግዲህ አብሮ ከባስኬቶ ነው ወይ የመጣው እንዳትባል፣ እዚህ ነው የተቀላቀልኩት አብሬ ከነ ጳውሎስ ጋር። እንግዲህ ከዚህ በኋላ በሌሎች መሰናዶች የምንገናኝ ይሆናል እንገናኛለን። ስለዚህ የምትሉት ነገር አለ አድናቆቼ እኔ ቁጭ ብሎ ለሚያዩኝ ሁሉም ለኢትዮጵያ ሕዝቦች በጣም ነው ማመሰገናቸው። ለነሱ ቃላት የለኝም እና ሁል ጊዜም ከጎን የሆኑልኝ ላለው ጥያቄ አቅርቦ ቅርቦ በጣም አመሰግናለሁ። ሁላችሁም ጋር ፈጣሪ ጠብቃችሁ፣ ፈጣሪ ከጎናችሁ ይጠብቅ ይላሉ። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቷል። የራስ ማድረግ ብልህነት ነው። ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሀል ካሳንችስ ከኦራይል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና ና በኩራት የቆመው በባማኮን እርልስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ ጂ ፕላስ 23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ አንድ እስከ ባለ ሶስት የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለአራት ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቤስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ ሰባ በመቶ ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነ ቤቱን የግሎ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። በአማኮን ሪል ስቴት! ብዙዎች ማርቆስ እና የሜላት ፊልም አልገባንም፣ ምንድን ነው አሁን የተሰሩ ቪዲዮዎች ላይ አስተያየት ገብተ ብትመለከት ምን እየተካሄደ ነው አልገባንም፣ ምንድን ነው እያሉ ነው። ስለዚህ እውቅናውን በተመለከተ እነ ጳውሎስም አልገባንም ሲሉ መልሰውላቸዋል። እነሱ እነሱም አልገባንም እና አንድ ልጅ ነበረች እና በጣም በቃ ፊልም ሁሉ አልገባንም ምናምን ብዙ ሰዎች ይሉ ነበር። አንድ ልጅ ከዛ ውስጥ ስሟን ትንሽ አላወኳትም አላወቅኩ እና አየዋት እና የፊልምን ከአንደኛ እስከ አስራ ሶስት አለው ነገር አስረዳች። በጣም አደነኳት። ማለት እኔ ያሰብኩትን እኔ የሰራውን ሰምቲንግ እንዴት እንዴት እንደወሰደች እና ነገረች እና ከአንደኛ ክፍል እንደዚህ ነው እንደዚህ ነው እንደዚህ ነው ብላ አስረዳች። የተሰራውን አይታ ነው የተሰራውን አይታና ሰው ሁሉም ግማሽ ህዝብ ሙሉ አልገባም፣ ምን አይነት ነው፣ ምን ተሆኖ ነው እንዲ የሆነው ምናምን ብዙ ሰዎች ጥያቄ በጣም ያቀርቡ ነበረች እና አንድ ቀን እንደወጣች እና ሰራች ቪዲዮ፣ ቀጥታ የአምስት ክፍሉን ሰራች በደንብ አድርጋ ነገረች፣ ቪዲዮም ባይራል ወጣ። ከዛም እንደዚህ ነው እንደ ነገሩ አዎ እንደዚህ ነው እንዴ? አዎ ምናምን በጣም አደነቋት። እንዴ ታወቀች ሰው አዎ። በጣም በጣም ሰው ሁሉ ያላወቀውን ታሪክ ከይሁን ቦታ ነንቅላ መንቅላው አውጥቶ ነገረች ነገረ እና እስክሪፕቱን አይተዋለች ልንል እንችላል። ማለት ከኔ ጋር አብረሽ ነበርሽ፣ እንደኔ ስንሰራ አልኩሽ። ከእሷ የወሰድከው የለም አንተ። እሷ ከተናገረችው ለካ ይህንንም ባስገባ ብለው የወሰድከው። ማለት እኔ የሰራሁን ሁሉንም ነገር ነገረች። አንድም አላስቀራችም። ሙሉን ጥረት አድርጋ ነገረች። እኔ የሚሉን ልናገር። አይ ተረብቀሽ እያየሽ ነበርሽ ማለት ነው። እንግዲህ ጳውሎስ ከዚህ በላይ የተሻለ ብታገዝ የተሻለ ነገር መስራት እችላለሁ እያልክ ነው። ስልጠና የመውሰድ ፍላጎት አለ። አሁን የተለያዩ ፊልም እኔ አሁን አንድ የሚያስቸግረን ስልክ ነው። ስልክ ምኖረኝ ብዙ በቃ ሲሞቹንም የሆነ አክሲንጎችንም አውጥቼ መስራት እችላለሁ በራሴ ዩቱብንም ም ቲክቶክሎን ቆራርጬ እችለዋለሁ ብዬ አስባለሁ። እና ሲልክ ነው እንጂ የሚያስፈልገኝ ነው ሲልክ ምናምን ትምህርቱ ኮርሶች ውስጥ ወይስ ኦንላይን አገኘዋለሁ ነው ኦንላይን አገኘዋለሁ ደግሞ ትምህርትን መቀጠል አለብኝ ለምንም ለምን ሁሉ ያስፈልገኛል ትምህርት እሱ መቀጠል አለብኝ አዲስ አበባ ነው ያለው ከእህትህ ጋር ከዘመድ ከቤተሰብህ ጋር እዚሁ አዲስ አበባ የመቆየት ሀሳብ አለ አይ ግድ የለም እዛው ተመልሼ እዛው የጀመርኩትን እጨርሳለሁ አዎ የጀመርኩን ጨርሼ ትንሽ ደግሞ አዲስ አበባ መኖር በጣም ከባድ ስለሆነ ገንዘብ መያዝ አለብኝ። ደግሞ እዚያ በጣም በጣም ከሰራሽ ሰው ደግሞ ይወድሻል። ክፍለ ሀገር የሰራሹን ቪዲዮ በጣም ይወድሻል። አብዛኛው ጊዜ ኮሜንቱን እያየው ነበርኩ ጳውሎስ፣ ኮሜንት አያይም ምንድን ምናምን ብዙ ሰዎች ይነግሩኝ ነበር። እና አይዋለው፣ ኮሜንቱን የሚያስጠላ ኮሜንትም አለ ጥሩ ኮመንትም አለ። አይዋለው እና ለምንድን ነው ቆይ እኛ ከተማ ያለ ከተማ ኑረን ይሄን ያልሰራው እሱ እንዴት ነው ሰራው? የሚባል ነገሮችን ጥያቄዎችን እያየው ነበርኩ። ስለዚህ አንተ እዛው ነው ኑሮ የሚቀጥለው እያልከ ነው? ከጊዜ በኋላ ልወጥ ልወጣም ይችላለ። ትልቅ የሚባል ብር ስንት ብር አግኝተ ታውቃለህ? አስር ሺህ ብር ለህክምና ለእኛ ከመቶ ሺህ ብር በላይ ነበር ብለሃል። እውነት ነው። አገልግሎቱም ቀላል አደለም። ከዛ በኋላ ግን ሰርተ ትልቅ ያልከው ስንት ብር ነው ያገኘኸው? ትልቅ ነው በአንዴ ነው ያገኘኸው ሎተሪ ምናምን አይደለም በጋርድ ሁሉ ነው መሄድ ያለብህ ወሰድከው ለእናት ባንክ ቤት አስገባህላት ቤትና ማሳ ጎበዝ በብሩ በስም ስለዚህ ጳውሎስ መጀመሪያ የሆነ ጥሩ ገንዘብ ሲያገኝ ቀድሜ ያለ እናቱ ነው የሆነ ነገር ማድረግ የሚፈልግ። አሁን ስለ እናቴ ባደርገው ይህን ነገር ባደርግላት ብለህ የምትመኘው ምን አለ? እናቴ ጥሩ ህይወት ብትኖር በጣም ደስተኛ ነው። እኔ ከራሴ ህይወት በላይ የእሷ ነገር ያሳስበኛል። እንደው በምን ይገለጻል ጥሩ ህይወት ሲባል? አንዳንዶች አሁን ለእናቴ ቤት ብገዛ ወይ እንዲህ ባደርግ የሚሉት ነገር አላቸው። አሁን አንዳንዴ ምን መሰለሽ

አህያ በአህያ እንደው የአህያ ጉዳይ ስለተነሳ ስም ይኖራት ይሆን? አህያይቱ ከእናንተ ጋር ትንሽ ጥሩ እንግዲህ እንጃ፣ ተመልካቾች ያወጡላታል። አንቺ ስሙ የምትይው ነገር አለ? ካልመጣሁ ብለሽ ነው የመጣሽው፣ ትተውሽ ሊመጡ ነበር አይደል? ከዚህ በፊት ብዙ ነገር ስላጋጠመው ነው ለዛ ነው መምጣት የፈለኩት እኔ እሱን ለመጠበቅ ብዙ መስዋዕት ከፍለዋል። አዲስ አበባ ላይ ብዙ መስዋዕት ነው። እኔም ነበርኩኝ ሰውላ እስከሚያስፈልግ ድረስ በጣም ታግዬ ልጆች አሉ። ፖሊስ ሁላ ነበር ከነጋር ጋር ሰውየውም ፍለጋ እዚያ ድረስ ሂደን ምናምን እሱ እሱ ሌሊት አሳፍሮታል። እኔ ፖሊስ ይዜ እንደመጣ ያውቅን ሌሊት አሳፍሮት ምናምን በጣም እንደዛ ስለሆነ እናቱም ደግሞ በጣም ስለምሰጋ ከጎኑ መሆን የፈለግኩት እንዲህ ነው። እህትነት ትልቅ ነገር ነው። ብቻህን አትሄድም አልሽው። እናትህም ሰግታ ነበር አይደለ? ብቻህን መሄድ የለብህም ብላ ያው አዲስ አበባ ሲባል ብዙ አይነት ሀሳብ አለ። ግን ምንም አልገጠማችሁም አይደለ? አሁን በዚህ አጋጣሚ ማናጀራቸውንም በጣም እናመሰግናለን። ከኛ ጋር ተገናኝታችሁ ወደዚህም ስትመጡ ከኛ ጋር ቆይታ ለማድረግ ነው ወደዚህ የመጣችሁት። አክብራችሁም ስለመጣችሁ እጅግ እናመሰግናለን። በዚሁ አጋጣሚ ደግሞ ሁለት ሶስት ቀን እዚህ ስለምትቆዩ፣ እዛም ባላችሁበት ቦታ ከሆናችሁ ማስታወቂያ ማሰራት የሚፈልጉ ካሉ እንዲደውሉላችሁ የምትገኙበትን ስልክ እናስቀምጣለን። አስተያየት መስጫው ላይ ፒን እናደርጋለን። ታዲያ ሸገር ኢንፎ ፕላስን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አብራችሁን ሆኖ ነው የምንለው። ለየት ባለመልኩ አነጋጋሪ ስለሆናችሁ ነው እንግዳ አድርገን እዚህ የጋበዝናችሁ። የሰራችሁት ስራ ወይ እንዲህ ነው ተብሎ ስራችሁን መዝነን እንዲህ ነው እንዲያ ነው ልንል አይደለም። እንደው ግን ድንገት እውቅናው የተመልካቾች ብዛት እጅግ ብዙ ስለሆነና ለየት ስላለ አንዳንዴ እንዲህ አያጋጥምም አይደል? ብዙ ጊዜ ሰዎች ብዙ ደክመው ራሱ ይህንን እውቅና ያገኙ ያንተ፣ እንግዲህ እንደተባለው ወይ ትንቢቱም ይሆናል ወይ አይምሮክ ላይ የሆነ ነገር ተሰርቶ ሊሆን ይችላል። ለማንኛውም እኔም አልገባኝም እያለ ነው። ለማንኛውም ግን አንዳንዴ አስተያየትም ስንሰጥ በሚያነጽ በሚጠግን የተሻለ እንዲሰራ በሚያደርግ መልኩ ቢሆን አለዛ የሆነው ሁሉ ነው ብሎ ያመነ ሰው ሊንሳፈፍ ይችላል፣ በደመና ላይ እንደ መቅዘፍ እንዳይሆን ይህንንም ለማለት ነው። ምትለው ነገር ካለ እንግዲህ። ጳውሎስ በድፍረት በፍላጎት ይህንን ሀሳቤን ይዘህ ወደ ቲክታክ መጥተሃል። ብዙዎች የአድናቆትም ሌላም ሌላ አይነት አስተያየት ሰጥተዋል። ከዚህ በኋላ እንግዲህ ሌላ መስመር የለኝም። እናቴንም ቤተሰቤንም በውሃ ሸክምና በሌሎች የጉልበት ስራዎች ሳስተዳድር ኖሬአለሁ። ከዚህ በኋላ ግን ፊልሙን እየሰራሁ እቀጥላለሁ ነው ያልከው በገንዘብ ቁሳቁስም በስልጠናም የምትደግፉኝ ካላችሁ ከዚህ በኋላ ፊልም እየሰራው ይበልጥ ላዝናናችሁና አሪፍ አሪፍ ነገር ይዤ ልቀርብላችሁ ተዘጋጀቻለሁ ብሏል። እኛም እንግዲህ ዝናና እውቀት ይዞት የሚመጣው አጓጉል ነገር ስላለ ወደ ትክክለኛው መስመር መግባት የሚቻልበትን ምድል በዛው እንደው በጥቂቱ ለማመላከትም ያለው በእንግድነት እናንተን ያገኘ ነው። ስለተገኛችሁልን እናመሰግናለን። ታታሳትፉኛላችሁ ለትወና እናመሰግናለን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ የልንገራችሁ ቤተሰቦቼን ወደ አንድ ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ ስልሳ በመቶ የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ አንድ ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።